በወልዲያ ከተማ እየተሰሩ ያሉ የመሰረተ ልማት ስራዎች የከተማውን ገጽታ ለመቀየርና ለኢንቨስትመንት ምቹ ለማድረግ ከፍተኛ ሚና እንዳላቸው ተገለጸ። ፕሮጀክቶቹ በተያዘላቸው ጊዜ ለማጠናቀቅ እየተሰራ መሆኑንም ከተማ አስተዳደሩ አስታውቋል። ካሳውናይ ለሚካኤል ተጨማሪ ዘገባ አለው። የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው በወልዲያ ከተማ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። በከተማው እየተሰሩ ያሉ ሰው ተኮር የልማት ስራዎች ከተማዋን በሁሉም መስክ ተመራጭ የሚያደርጋት መሆኑን የገለጹት፣ የመንግስት የልማት አቅጣጫ የሆነው የኮሪደር ልማት በጥሩ አፈጻጸም ላይ መሆኑን በጉብኝታቸው መታዘባቸውን ነግረውናል። የተጀመረው የኮሪደር ልማት ኢኒሼቲቭ በልዩ ትኩረት ተሰጥቶት ማህበረሰቡ ተባባሪ ሆኖ ከተሞችን ማራኪ ውብና ለቱሪዝም እና ለኢንቨስትመንት ሳቢ ለማድረግ እየተሰራ ያለው ስራ በጣም ይበል የሚያሰኝ፣ የሚያበረታታ፣ ከሌሎች ከተሞች የማይተናነስ መሆኑን ተመልክተናል። ከዚህም ባሻገር በከተማው የመንገድ ችግር የነበረ መሆኑ ይታወቃል። ለዚህም 75 ኪሎ ሜትር ማሳለጫ የሚሆን የቀለበት መንገድ እየተሰራ ነው። የኑሮ ውድነትን ለማርገብ የሚሰሩት የገበያ ማዕከላት ግንባታ በፍጥነት እየተሰራ እንደሆነ መታዘባቸውን የገለጹት ዶክተር ማማሩ ሁለንተና ያቅሙ የጎለበተ ወጣት ለመፍጠር ያለመ ሁለገብ የህዝብ ቤተመጽሐፍት ግንባታም አበረታች ነው ብለዋል። የመሐመድ ሁሴን አላላሙዲ ስታዲየም የካፍ ስታንዳርድ እንዲኖረው እየተደረገ ያለው የመሰረተ ልማት ማሟላት ስራ በዚሁ በእጅጉ የሚያስመሰግን አስተዳደሩን ሲሆን ሌሎች ከዚህ ጋር ተያይዞ በአብዛኛው ከተሞች በልዩ ሁኔታ ያልተለመደ ነገር ግን ከተማው ትኩረት ተሰጥቶት እየሰራ ያለ ወጣቶች የማንበብ ክህሎታቸው ዳብሮ የእውቀት እንዲኖራቸው በማድረግ ምክንያታዊ ወጣት ለመፍጠር እውቀት ያለው ወጣት ለመፍጠር ለስራ እድል ፈጠራ ሊያመች በሚችል መንገድ ሰው እውቀት እንዲሸምት ሊያደርግ የሚችል ስለሆነ የእውቀት ሀብ ሆኖ እንዲያገለግል እየተሰራ ያለ ላይብራሪና ያየ ነው። ይህም በጥሩ ሁኔታ ነው እየተመለከት ነው። ከተማ አስተዳደሩ የሚሰራቸው ሰው ተኮር የልማት ስራዎች ከተማዋን ተመራጭ እንደሚያደርጋትም ዶክተር ማማሩ ገልጸዋል። ሰው ተኮር የሆኑ ፕሮግራሞች አሉ እዚህ በተለይ የህፃናት ማቆያ በየተቋማቱ እንዲሰሩ የተቀመጠው አቅጣጫ ተይዞ እየተሰራ መሆኑን አይተናል። በአጠቃላይ እንቅስቃሴው ጥሩ ነው። ሰላማዊ ከተማ ነው ያለው ከተማ አስተዳደሩ፣ በተለይ የከተማ መሰረተ ልማት ለዜጎች ምቹ የሆነ ከተማ ጤናማ የሆነ ከተማ ለቱሪዝም ለኢንቨስትመንትም ሳቢ እና ማራኪ ለማድረግ እየሄደበት ያለበት ርቀት በጣም ጅምሩ እጅግ የሚያስመሰግን እና አሁንም በጀመረው አግባብ ከቀጠለ ወልዲያ በልማት ጎዳና እንዲሁም የጀመርነው ብልጽግና ማሳካት የምትችል ከተማ መሆኗን ተገንዝበናል። የክልሉ መንግስት ስለዚህ ልዩ ድጋፍ ያደርጋል። በተለያየ ጊዜ የክልል አመራር መተወያዩትና የመሰከሩት ይሄ ነው። ድጋፎችንም በተለያየ እናደርጋለን ማለት ነው። ፕሮጀክቶቹ ቀጣይነት አላቸው ያሉት የወልድያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ በአጭር ጊዜ የሚጠናቀቁ ፕሮጀክቶች መኖራቸውንም አስረድተዋል። ከተማ ውስጥ የተጀመሩት ፕሮጀክቶችን በተመለከተ አንዳንዶቹ የረዥም ጊዜ እቅድ ያላቸው ፕሮጀክቶች ናቸው። ዋናው የሚፈለገው በተያዘላቸው እስኬጁል መሰረት እየሄዱ ነው ወይ የሚለው ነው። ይህንን በየጊዜው ክትትል እያደረግን ነው፣ በጥሩ አፈጻጸም ላይ የሚገኙ ናቸው። ከተማዋ ብዙ ልማት እንደሚፈልጉ ሁሉ አብዛኛው ፕሮጀክቱ ቀጣይነት ያለው ነው። አብዛኞቹ ፕሮጀክቱ ግን መጋቢት ሰላሳ እስከሚያዝያ ሰላሳ ባለው እንዲያልቁ ሌት ተቀን እየሰራን በቂ ክትትል እያደረግን ያለንበት ሁኔታ ነው ያለው። ህብረተሰቡ ድጋፍን በተመለከተ ልማቱ ላይ በጣም በጎ የሆነ አውንታዊ ምላሽ ነው ያለው። በጣም ደስተኛ ነው፣ ተባባሪ ነው። እንደምታዩት በተግባርም እዚህ ሲፈርስ የሚቀጥለው ሳይጠየቅ እያፈረሰ ልማቱን በቀናነት እያየ ያለበት ሁኔታ ነው ያለው። ነገር ግን ከዚህ በላይ ይፈልጋል።